ምን ሆነ? ሰው እንዴ፣ አንተ ራስህ ምን ሆነ ነው ሎም ቁጭ ብላለን ነው ለው እንዴ የጽናትና የኪራ ጉዳይ እንግዲህ እንደቀጠለ ነው። በባለፈው እንግዲህ እምሩና ናሆሜ እቤት ተከራይተውም ለብቻቸው ወተው ፍቅራቸውን ሲገላለጹ ነበረ። ና ጽናትና ኪራ ደግሞ በነሱ ፍቅር በጣም ሲቀኑ ነበረ። ዛሬስ ምን ላይ ያሉት የሚለውን አብረን የምናየው ይሆናል። ቪዲዮውን ከመጀመራችሁ በፊት ላይክ ሼር ሰብስክራይብ በማድረግ ቤተሰብ ይሁኑ እንዲሁም ላይክ ሼር ሰብስክራይብ እያደረጋችሁ ለምታበረታቱኝ እህት ወንድሞቼ በጣም አመሰግናለሁ ክብረት ይስጥልኝ ሰላም ጤና ይስጥልኝ ውድና እየተከበራችሁ የቻነል ቤተሰቦች በያላችሁበት ሰላምታዬ ብዙ ትርፍ እይበልላችሁ እያልኩኝ ጽናት ክፍል ሀምሳ ሶስትን ይዤ ቀርቤያለሁኝ ጽናት እና ኪራ እንግዲህ ጉዳያቸው እንደቀጠለ ነውና፣ ዛሬ ስስቲ ምላይን ያሉት መሻ ግብዣ እንግዲህ እንና ሆሜጋ ተጠርተው ነበረ ጽናትና ጓደኛዋን ቁጭ ብለው እያወሩ እንግዲህ ኪራ በጣም አዝኖብሻል፣ ኪራን አስከፍተሸዋል፣ በድለሸዋል እያለች እንግዲህ ትነግራታለች። ጽናትም እንግዲህ በኔ ቦታ ብቶኝ እኮ እንደዚህ ባላሽ ነበረ፣ በተለይ አባቴ እንዲከፋ አልፈልግም። አባቴ እኮ አባትሽ እኮ የብዙ ሰው ችግርና ሁሉ ነገር የሚረዳ ነው ትላታለች። ጽናት ግን ታቂያለሽ፣ ያለ እናት እኮ ያሳደገኝ አባቴ፣ እንደ እናትም እንደ አባትም ሆኖ ያሳደገኝ አባቴን ማሳዘን አልፈልግም በማለት ትመልሳታለች። እሱም እኮ አይከፋም ትላለች። ነገሩን ብነግረው ሳይከፋ የሚረዳኝ አይመስለኝም። ደግሞ የኪራ እናትና አባት የሀሴትን ነው የሚወዱትና ከኪራ ትዳር ይልቅ እንደውም የሻምበል ቅርብርብነት በጣም ቅርብርብ ስለሆኑ ሀሴትን እንዲያገባ ነው የሚፈልጉት። እኔ ግን አባቴን ማስከፋት አልፈልግም። አባቴ ግን አባት አይከዳም፣ ፍቅረኛ ቢሄድ ፍቅረኛ ይመጣል በማለት እንግዲህ ኪራም ከጀርባቸው ይመጣባቸዋል። ምን እያላችሁ ነው? እያለ እንግዲህ ኪራም ያፋጠጣቸዋል። እምሮ ደንግጣለች እና አይ እንደዛ አይደለም እንደሰማኸውም አይደለም ብለው ሊሸፋፍኑ ሞከረ። ከዛ ኪራ ግን እኔማ ሰምቻለሁ፣ ፍቅረኛ ቢሄድ በፍቅረኛ ይተካል እያላችሁ ነው፣ ይሄ ሀሰት ነው ብሎ ተናዶ በጣም እንግዲህ ተበሳጭተዋል። ታዲያ እንግዲህ በእንደዚህ እንዳሉ እምሩ በሉ መሽተዋል፣ ደህና እደሩ ብላ ልብስም ሰታቸው ትሄዳለች። የሚለበሰው ልብስ እንግዲህ ጽናት ስለያዘች እንደዛ ልታኛ ነው ትለዋለች። ታዲያ የልሄድ ነው ደህና ደሪ ይላታል። ከዛ እሷም ብርድ እኮ ይመታካል ብላ የምት የለበሰችውን ስታለብሰውም ምን አገባሽ ብርድ ቢመታኝም ዶክተር ይጨነቅ እንጂ አንቺ ምን ያገባሻል ይላታል። እሷም እንግዲህ ክርክራቸውን እንደቀጠለ ነው። አንተ ግን ብርድ ብትመታ ለእኔው እዳ ነው በመሆን እንጂ ሌላ ነገር ምን አስበክ ነው ይላታል። ግን እሱ ደጋግሞ ደጋግሞ አያገባሽም ስለኔ ምንም ነገር የሚያገባሽ ነገር የለምና አትን ነገር ይላታል። ጠዋት እንግዲህ ተነስተው ወደ ቤታቸው ሲሄዱ እንግዲህ እቤትም ሀሴትም የለችም ነበረ። በሩም ተቆልፎ ነው የተገኘው። ከዛም ምንድን ነው እሱ በሩ ተቆልፎ ምንድን ነው ለምንድን ነው በር የተቆለፈው? ቁልፍ እንዴት ሳትሽ የተወጫለሽ? ይላታል እሱም ኪራም እንግዲህ ተበሳይቶ በይ ነይ ካፌ ንሂድ ብሎ ይላታል። በእንደዚሁ እንዳሉ እንግዲህ መጨረሻ ላይ ሀሴትም ወደ ቤት መታ ትደውልላቸዋለች። ኑ ስትላቸው ከዛሱም ሱም ወደ ቤት ሲሄድ ሀሴትም አኩርፋ ተቀምጣለች። ምን ሆነሻል? ምን ተፈጠረ እያለ ሱ ጽናት ሀሴትን ማጽናናት ጀመረ። ጽናት ግን ቆይ እስቲ ምግብ ልስራ ብላ ሄዳ ነበረ። ስትመለስ ግን ኪራ ሀሴትን አቅፏት አየችው። ከዛ እሷን በጣም ተናደደች፣ ተበሳጨች። ለምንድን ነው እሱ ግን እንደዚህ የሚሆነው ለምንድን ነው ትልና በበጣም እንሱ በመተቃቀፋቸው በጣም ትናደድና ትበሳጭባቸዋለች። እኔ ግን ምንድን ነው እሱ እየሆንኩ ያለውት? ቆይ ማንንም ይቀፋል፣ ነገር ግን እኮ እኔ ፈልጌና ያደረኩት ነገር ነው እነሱ እንዲቀራረቡ እኮ እኔም እኮ ፈልግ ነበረ ነገር ግን ዛሬ እሱ ሀሴትን ሲያቅፋት እኔ ግን ለምንድን ነው እሱ የምከፋው ትላለች። ጽናትም ጽናትም በእንደዚህ እንዳለች እንግዲህ ኪራም እሷን ማጽናናት ጀምሯል። መጨረሻ ላይ እንግዲህ የምታደርገው ስታጣ አጠገባቸው ሄዳ አለቻቸው። ድምፅ ሲሰሙ ኪራም ከማቀፉ ተለየና መተሻል እንዴ? አላት። እራት ላቅርብ አለች። ሌላ መልስ አልተናገረቻቸውም። ከዛ እሷም ጥላቸው ሄደች። እኔም ልረፍ ብላ ሀሴትም ወደ ከላሷ ገባች። ሀሴትም እንግዲህ ምንድን ነው እሱ ምን ተፈጠረ እስቲ ንገሪኝ እያለች እንግዲህ ጽናት ሀሴትን እያጽናናቻት ነው። ሀሴት ግን ልትነግራትም አልፈለገችም። እኔ የምነግረው ሰው አንድ አባቴ ብቻ ነው። ሰውንም ብዙም አላምንም። እኔ ፀሐይ ነው እንደዚህ ያደረገኝ ግን ይላታ ትለዋለች። ጽናትም እንግዲህ ባልጠቅምሽም አልጎዳሽም ንገሬኝ ትላታለች። እንግዲህ እሷም ያለውን ነገር ለመንገር ግን ፍቃደኛ አይደለችም። ነገር ግን ኪራም ያለውን ነገር አውቋልና ችግሯን ገልጻ ባትናገርም ግን ኪራም ተነርቷታል። እና አንተ ብቻ ነህ ያገኘኩ ችግሬን እንዲጠጋ ብሎ ችግሬን የተጋራኝ አንተ ብቻ ነክ ትለዋለች። ምሩም እንግዲህ በኪራና በጽናት ጉዳይ ግራ ገብቷታል። ለምንድን ነው እሱ እንደዚህ የሚሆነው? ጽናትዬ እኮ ኪራን ታፈቅረዋለች። ነገር ግን እኮ ጽናት ኪራን እየጎዳችው ነው። ምን እየሆነች ነው? እያለች እንግዲህ እሷም በቃ ውስጧ ታብሰለስላለች፣ ትናደዳለች። ስለ ኪራና ስለ ጽናት ነገር ግራ ገብቷታል። እንዲለያዩም አትፈልግም። ግን በቃ መልሳት አታተለት። ጽናትም ኮዲ ተጨንቃለች። ነገር ግን ሀሴትንም እያጽናናቻት ምን ሆነሻል ግን የሆነ ነገር ስትል እንግዲህ በጊዜው እንዳሉ ችግሯንም ብትነግርንትም ምንም እንትን አላለቻትም። ከዛ ሰዎችን እኔ በቅርብ ጊዜ አላምናቸውም፣ ሰዎችን ስቀርባቸው አይ ተዩ በቃ እኔ እረዳሻለሁ ችግንን ለሰው ሲያወሩት ይቀረላል ብዬ ነው እንጂ እንግዲህ ምንም አይደለም። እንግዲህ እኔ መጀመሪያ ጊዜ ለኪራ ነበረ ችግሬን የነገርኩት፣ እና እንዴት ነበረ የቀለለኝ ትላታለች። ከዛ እሷም ሳቃለች፣ እና ኪራ ጥሩ ሰው ነው አይደለ ትላታለች። ከዛም በዚሁ እንዳሉ ሄኖክም እንግዲህ ወደ ጽናት ሄዶ ፍጥጫውን ጀመረ። አንቺ አሻፈረኝም ብትይ አንቺ አባትሽ አያገዝሽም። ያ አባትሽ ከዘራ ተመልክቶ የሚሄደው ነው አይደል? ደግሞ አሁን እሱ ይመጣልኛል ብለሽ ነው ተሳስተሻል፣ ይላታል። እንግዲህ እሷም ተናዳ እንደዚህማ አትበለኝ፣ ትለዋለች። ሀሴትና ኪራም እንግዲ ሀሴትና ናሁም ተፈርጠዋል። እንግዲህ እንግዲህ አንቺ ፈሪነሽ ይላታል። እኔማ ፈሪ አይደለውም ብቀጥንም ጠጅ ነኝ ትለዋለች። በዚህም እንዳሉ ጽናትም ከውጭ ስትመጣ እሷም በጥፊ ስትለው ታየዋለች። እንዴ ይሄ ነገርማ ምንድነው? እሱ እየተፈጠረ ያለው ትልና እሷም ግራ ተጋብታለች። ይህንንማ ለሰናይት መንገድ አለብኝ ትላታለች። በዚሁ እንዳሉ ኪራሚ መጣባታልና የት ነው የምትጁ ሲላት አይ ሰናይት ጋር ሊሄድ ነው ስትለው፣ ማን ፈቅዶሽ ነው የምትሄጂው? ተመለሽና እንደውም ምግብ ስሪልኝ ምግብ እፈልጋለሁ ትለዋለች። ከዛ አይ በቃ ካልክ ገብቼ እሰራልካለው አንተ ግን በተቃራኒ ነው የምታስበው፣ የወደፊት ሚስት ማን እንደሆነክ ለማጣራት ነው እንጂ ትልና እሷም ወደ ክላሷ ትመለሳለች። ነገር ግን በጣም ነገሮች ሁሉ እየተጨማመሩባት ሲመጡ እንግዲህ እሷም እየተናደደች ነው ያለችው። ከዛ ጽናትም ወደ ክፍል ተመልሳ ናሆሚና ኪራም እንግዲህ ወደ ቤት ተመልሰው መጥተው ምን ላይ ናቸው ይላሉ። ጽናትም እንግዲህ የተባለችውን ምግብ ለመስራት ወደ ክፍሏ ትገባና ኩሽና ትሄድና ምግብ መስራት ትጀምራለች። ምግቡንም እየሰራች እያለች እንግዲህ ምግቡም ካለቀ በኋላ ሄዳ ምግቡን ታቀርብላቸው እና እሷም ግን ፊቷ ደስተኛ አይደለም። ኪራና ሀሴት በመቀራረባቸው በጣም ተናዳለች። እነሱ በቃ በመቀራረባቸው ሄጄ ለአባቱ ልንገርለት ትላለች። ኪራ ግን ሀሴትን እያቀፈ እንት ሲል እሷ ግን በጣም ተናዳለች። ከዛ አይ ቆይ ትልና ስልክም እያወራች ለአባቱ ስትነግር አባትየውም እንግዲህ ምን አለ አዲስ ነገር ይላታል። ከዛም በኋላ እሷም ስልክ እያወራች በቃ ኪራን እንድረዋለን ስትል በመጨረሻ ኪራን ከኋላ መቶ ምን እያልሽ ነው እ ኪራን እንድረዋለን ይላታል ከዛ አይ አይደለም ትላለች ልትነግረውም ፍቃደኛ አይደለችም ከዛ እሱም የደወለችበትን ስልክ ለማየት ሞከረ ነገር ግን ስልኩን ልታሳየው ፍቃደኛ አይደለችም አምጪ ስልኩን ማየት አለብኝ እያለ ኪራም ተናዶባታል ከዛም በኋላ ዳይ ደሙ መራራ ስለሆነ ነው እረፍ በቃ አትነካካኝ ትለዋለች ። እሷ ግን የደወለችው ለኪራ አባት ነበረ። ኪራም ተናዶባት እንግዲህ ለምንድነው እሱ እንደዚህ የምትሆኝው? ምን አጥፍቼ ነው ሲጀመር ከኔ የምትርቄው እያለ በጣም ተናዶባታል ኪራም። ከዛ ይህን ነገርማ እደርስበታለሁ፣ እቆያል እንጂ የማልደርስበት ምክንያት የለኝም ደርስበታለሁ ይላታል። በዚሁ እንዳሉ እንግዲህ እምሩም ትመጣና ምንድን ነው ኪራ? ምን ተፈጠረ? ትለዋለች። አይ እናንተ ሴቶች አትጨበጡም፣ አላችሁ ስትባሉ የላችሁም። ብቻ እንዴት እንደሆነ አይታወቅም ይልና ኪራም እንግዲህ መጨረሻ ላይ ጥሏቸው ይወጣል። እምሩና ጽናት እንግዲህ እቤት ሆነው የራሳቸውን ማውራት ጀመሩ። ኪራም እንግዲህ ለእናቱ ደውሎ እናቱ ጽናት ደህና ነች ብላ ደጋግማ ደጋግማ ትጠይቀዋለች። ጽናት ኪራ ግን ያው ሲናደድ ወደ መጠጥ ቤት ነው የሚያመራውና መጠጡን እንግዲህ በመጠጣት ላይ እያለ ለእናቱም በደወለላት ከዛ ከመሽቷል ቆይ ወደ ቤት ልሂድ ይላል። ከዛ ጽናት ትደውልለትና እባክክን መሽተዋል ወደ ቤት ና ትለዋለች። አያገባሽም ስለ እኔ ከአሁን ወዲያ በምንም እንዳትገቢ፣ ምክንያቱም አንቺ አትወጅኝም፣ አይመለከትሽም ምንም የሚመለከትሽ ነገር የለም እያለ ኪራም እንግዲህ ከቤት ጽናትን አብሯታል። የዛሬ ቪዲዮ እንግዲህ እዚህ ላይ ይላት። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ። ቻው ቻው።